የሰውነት አካል ጥፍርም በሉ ጸጉርም በሉ ህዋሳትም በሉ ለማን ይውላል ማለት ነው? ለእግዚአብሔር አገልግሎት ይውላል። በኛ ጭምር ቆረጥ ሲደረግ እናያለን። ምክንያቱም የራስ ጠጉር ብዙ ትርጉም ስላለው ነው፣ እግዚአብሔር ሲያስቀምጠው በተለይ ቅዱስ ጳውሎስ ከዚህም በኋላ ይላል በሐዋርያ ስራ ላይ ጳውሎስ እጅግ ቀን ተቀምጦ ወንድሞቹን ተሰናብቶ በመርከብ ወደ ሶርያ ሄደ። ስለትም ነበረበትና ራሱን በክንክራውስ ተላጨ ይላል። በእኛም ብቻ ሳይሆን በሌሎች ኦርቶዶክሳውያን አብያተ ክርስቲያናት አሁን የሚጠመቁ ህፃናት በመስቀል አምሳል ትን ጸጉራቸውን ቆረጥ ያደርጓቸዋል፣ ቆረጥ ያደርጓቸዋል። ለምንድን ነው? መለየት ነው። አዲስ ህይወት ጀመሩ ከማጋ ከማጋ ከክርስቶስ ጋር አስራ ስድስት መቶኛውን ይዟል። በተመሳሳይ መልኩ የሰውነታችንን ቆዳ እንደ ራሳችን ጸጉር እንደ ግራችንና እንደ እጃችን ጥፍር ዑደት ውስጥ ነው። ይረግፋል፣ ይሞታል፣ ትቢያ ይሆናል፣ እንደገና ይታደሳል። እግዚአብሔር በዚህ አይነት ዑደት ውስጥ አኑሮታል። ለዚህ ነው በኦሪት ዘፍጥረት ምዕራፍ 3 ቁጥር 21 ላይ እግዚአብሔር አምላክም ለአዳምና ለሚስቱ የቁርበትን ልብስ አደረገላቸው አለበሳቸውም፣ ይላል። ይሄንን መተርጉማን ሲተረጉሙት እራሱ ምናችን ነው ስኪናችን ሰውነታችን ነው ብለው ይተረጉሙታል። ምክንያቱም አዳም እጸበለስን ሳይበላ የነበረው ሰውነት ጽሬት ያለው ነበረ። በኋላ ግን የነበረበትን ሁኔታ ሁላችን የምናቀው ነው። ታዲያ ኢዮብ በምዕራፍ 30 ቁጥር 30 ላይ እንዲህ ያለ እስቲ አብረንን በለው ቁርበቴ በሉ እስቲ ጠቆረ ከኔም ተለይቶ እርግፍግፍ አለ። አያችሁ፣ በጣም መጽሐፍ ቅዱስ ይገርማል። ሰውነት የጠቆረ ካለ በኋላ ከኔ ተለይቶ ረገፈ በማለት ይሄ ቆዳ የሚረግፍ መሆኑን አስቀድሞ ኢዮብ ተናግሮታል። አሁን ግን አለማችን በረቀቁ መሳሪያዎች ታግዞ ሲመለከት በሰዓት ውስጥ ከ30 ሺህ እስከ 40 ሺህ የሚጠጉ የሞቱ ቆዳዎች ከሰውነታችን ይረግፋሉ። እየሰማች ነው ከሰላሳ ሺህ እስከ አርባ ሺህ ማለት ደግሞ በቀን ወደ አንድ ሚሊየን የሚጠጋ ቆዳ ከሰውነታችን ይረግፋል። በአመት ደግሞ እስከ ሁለት ፓውንድ ሴላችን ምን ይሆናል? ይረግፋል ማለት ግን የሚገርመው ረግፎም አይቀርም አርጅቶ አይቀርም። እንደገና ምን ይሆናል? ይታደሳል። በሰቆቃው ኤርምያስ ምዕራፍ ሶስት ቁጥር አራት ላይ ምን ይላል? ስጋዬንና ቁርበቴን አስረጀ ይላል። ምንን ያስረጀ ይላል? ስጋዬንና ቁርበቴን አስረጀ። ያረጃል፣ ይረግፋል፣ እንደገና ይተካል። ለዚህ ነው በትንቢተ ሕዝቅኤል ምዕራፍ 37 ቁጥር 6 እንዲህ ይላል፣ ጅማትን እሰጣችኋለሁ፣ ስጋንም አወጣባችኋለሁ፣ በእናንተም ላይ ቁርበትን እዘረጋለሁ፣ ትንፋሽን አገባባችኋለሁ፣ በህይወትም ትኖራላችሁ፣ እኔ እግዚአብሔር እንደሆንኩ ታውቃላችሁ ይላል። ተመልከቱ፣ ልክ ሲረግፍ እንደገና ሰውነታችን አዲስ ህዋስን አዲስ ቆዳን ይፈጥራል። ዘጠና አምስት በመቶ አምስት ፐርሰንቱ ደግሞ እንደገና ቀለሙን ይሰጣል። እንዲታደስ ያደረገ ማን ነው? ረነገሩ ማን ነው? እግዚአብሔር ነው። እንግዲህ የሰው እድሜው ሰባ ነው ይባላል። ሰባ አመት ሲሞላን ቢያንስ አርባ ኪሎ ግራም የሚጠጋ ቆዳ ከሰውነታችን ወድቋል ማለት ነው። አይገርምም? ስንት ኪሎ? አርባ ኪሎ ማለት ትልቅ ቡችላ ውሻ ማለት ነው ከሰውነታችን ተለይቷል ማለት ነው። እና በመጽሐፈ ዮብ ምዕራፍ 19 ቁጥር 26 ላይ እንዲህ ይላል፣ ይህ ቁርበቴ ሰውነቱ ማለት ነው የቆዳው ከጠፋ በኋላ በዚያን ጊዜ ከስጋ የተለይቼ እግዚአብሔርን እንዳይ አውቃለሁ ይላል። እንዲህ እየረገፈ ይኖርና መጨረሻ መሬት ነህና ወደ ምን ትመለሳለ? ወደ መሬት ትመለሳለህ እንዳለ ሰውነታችን አጠቃላይ ይረግፋል። ግን ረግፎ አይቀርም። ክርስቶስ አለምን ለማሳለፍ ሲመጣ እንደገና ምን ይሆናል? ይነሳል። እና ዳዊት እንዲህ ይላል በመዝሙር 139 ቁጥር 15 ላይ እኔ ያለ በስውር በተሰራው ጊዜ አካሌም በምድር ታች በተሰራ ጊዜ አጥንቶቼ ካንተ አልተሰወሩም ይላል። ከአጥንቶቼ ከማና አልተሰወሩም፣ ካንተ አልተሰወሩም እና ሰውነታችን ውስጥ እግዚአብሔር አምላክ ያስቀመጠው ነገር እጅግ ይገርማል። አስር ትሪሊየን ሴሎች ማለት እስቲ ያስቡት። አይደንቃችሁም? ለምሳሌ ዛሬ ዛሬ አንድ ሰው ልጅ አይደለም ብሎ ቢክድ፣ ለምሳሌ ወልዶ ሊሆን ይችላል ቢክድ፣ ምኑ ይመረመራል ዲኤንኤው ይመረመራል። አይደለ ከልጁ ጸጉር፣ ትንሽዬ ነገር ተወስዶ ሲመረመር ውሸት ስለሌለ፣ አዎ አባቱ አንተነ ብሎ ይመሰክራል። ያ ዲኤንኤያችን ግን ሴላችን ማይከል ውስጥ እግዚአብሔር ያስቀመጠው ሲፈተሽ በውስጡ ወደ ስድስት ቢሊየን የሚጠጉ ፊደሎች ናቸው ምን አልኳችሁ? ምን ያህል ተፈጥሮ እንድታደንቁ ነው የሚያደርገው። አርብን ስናስብ አዳምን ነው የምናስበው። አንድ ፊደል ቢጎድል ሰው አካለ ስንኩል ሆኖ በዊልቸር ሊሄድ ይችላል። ይሄን ያደረገ ማን ነው? ስለዚህ ዳዊት እኔ ያለ በስውር በተሰራው ጊዜ ስውር የሆነውን ህዋሳቶችን አንተ ምን ትላለ ታውቃለህ ይላል። እና ዛሬ የሚገርማችሁ አጉሊ መነጽር አምጥታችሁ የሰውነታችሁን ቆዳ ብትመለከቱት የቤታችሁ አዋራው ቢያንስ 50 ፐርሰንቱ በራሳችሁ ቆዳ ነው የተሸፈነው። ቤታችን ውስጥ አዋራ አለ አይደለ? አዋራ ትቤ አለ። ያ ትቤ 50 ፐርሰንቱ ከሰውነታችን ላይ የሚረግፈው ነው። እና በደንብ አድርገን ስንመለከት ጥፍርህን ተመልከት። ጸጉርህን፣ ጸጉርሽን ተመልከቺ። ቆዳሽን ተመልከቺ። ይፈርሳል፣ እንደገና ይታደሳል። ጥፍርም ይበቅላል፣ እንቆረጠዋለን፣ እንደገና ይበቅላል። ጸጉርም ይበቅላል፣ እንላጨዋለን፣ እንደገና ይበቅላል። እና እግዚአብሔር እነዚህን ሶስቱን ውደት ውስጥ ያስገባበት ምክንያት ትንሣኤ ሙታንን ሊያስተምረን ነው። ምንን ሊያስተምረን ነው? በጣም ጥሩ። ስለዚህ ጸጉራችን መብቀሉ የመወለዳችን ምሳሌ ነው፣ ማደጉ የማደጋችን ምሳሌ ነው፣ እንላጨዋለን የምናችን ምሳሌ ነው የመሞታችን ምሳሌ ነው። ጸጉራችን ተላጭቶ አይቀርም። እንደገና ምን ይሆናል? ይበቅላል። እኛም ሞተን ፈርሰን በስብሰን አንቀርም። ትንሣኤና ሕይወት የሆነው ክርስቶስ አምላካችን ሲመጣ ከሞት ምን እንላለን? እንነሳለን። ጥፍርም ተመሳሳይ ነው። መብቀሉ መወለዳችን፣ ማደጉ ማደጋችን፣ መቆረጣችን መሞታችን፣ ተቆርጦ አለመቅረቱ እንደገና መብቀሉ የትንሣኤያችን ምሳሌ ነው። ቆዳችንም ተመሳሳይ ነው። እና በመጽሐፍ እንዲህ ተጽፏል። ሁለተኛ መቃብያን ምዕራፍ 16 ከቁጥር 1 እስከ 2 አንቡ በስጋ ይላል። በእጅህና በእግር ጥፍር፣ በራስህም ጠጉር ያለውን እስኪያንተ ራስህ አስበው በቆረጥካቸው ጊዜ ፈጥነው ይወጣሉ። ለማመን ልብና አይምሮ ከሌለ ካለ በዚህ ወቅ እነዚህ የእጅና የእግር ጥፍሮች የራስህም ጠጉር ከወዴት ይወጣሉ ትላለ። ከሞት እንደምትነሳ ታውቅ ዘንድ በሌላ ስጋ ያይደለ ባንተ ስጋ የሚደረግ ትንሣኤን እንድታውቅ ይበቅሉ ዘንድ እግዚአብሔር ያዘጋጀው አይደለምን ይላል። ተመልከተው፣ ይላል በመቃብር ፈርሰ በስብሰ አትቀርም አትቀሪም። በራስ ጸጉር፣ በራስ ጠጉር፣ በራስ ቆዳ ማን ያስተምርሃል? እግዚአብሔር ያስተምርሃል። መምህራን ባይኖሩ መጻሕፍት ባይጻፉ፣ ልብና አይምሮ ላለው ጥፍሩ ትርጉም አለው፣ ጸጉሩ ትርጉም አለው፣ ቆዳው ትርጉም አለው ማለት ነው። እየሰማችን ነው። ስለዚህ ጊዜ ጥፍራችሁን ስትቆረጡ መሞታችሁን ማሰብ፣ ሲበቅል ደግሞ ከሞት እንደምትነሱ ማሰብ፣ ጸጉራችን ስትላጩ ስትቆረጡ ሞታችሁን ማሰብ፣ እንደገና ሲበቅል ደግሞ ከሞት እንድትነሱ ማሰብ እንዳለባችሁ መጽሐፍ ቅዱስ ያስተምረናል ማለት ነው። ከቃሉ ጋር ናችሁ። ስለዚህ ዳዊት ግሩምና ድንቅ አድርገ ፈጥረኛልና ምን ልሃለሁ? አመሰግንሃለሁ። አሁንም ስለ ጸጉር የተወሰነ ነገር ልንገራችሁ መቼም በሐዘን ሰዓት ግማሹ ጸጉሩን ይላጫል፣ ይቆረጣል። የመለየት ምሳሌ ነው፣ የሐዘን ምሳሌ ነው። ለምሳሌ በመጽሐፈ ኢዮብ ምዕራፍ አንድ ቁጥር ሀያ ላይ ታላቁ አባት ኢዮብ ልጆቹ ባለቁበት ጊዜ እንዲህ ይላል። ኢዮብም ተነሳ፣ መጎናጸፊያውንም ቀደደ፣ ራሱንም ተላጨ በምድር ላይ ተደፍቶ ሰገደ ይላል። ይሄ እንግዲህ የሐዘን ምሳሌ ነው። ግን ቅዱስ ሕዝብ ናችሁና ራሳችሁን ደግሞ አትላጩ ብሎ እግዚአብሔር በኦሪት ሲያዝ እናያለን። ግን ሐዘኑ መራራ ስለሆነ ያንን አድርጎታል። ናዝራውያን ግን ለክህነት የተለዩ ለተለያዩ አገልግሎት የተለዩ እንደገና ጸጉራቸው እንዲላጩ ሲያዛቸው በተለይ በኦሪት ዘኍልቍ ምዕራፍ 6 ቁጥር 18 ላይ ናዝራዊውም የተለየውን የራሱን ጠጉር በመገናኛው ድንኳን አጠገብ ይላጫል የመለየቱንም ራስ ጠጉር ወስዶ ከደህንነት መስዋዕት በታች ወዳለው እሳት ውስጥ ይጥለዋል ይላል ይሄ በኦሪቱ የነበረ ህግ ነው በአዲስ ኪዳን ግን ለምሳሌ መነኮሳት ምንኩስናን ሲቀበሉ ኋላም ደግሞ ወደ ጵጵስናም ሲሸጋገሩ ጸጉራቸው ምን ያደርጉታል ይላጩታል ለምንድን ነው ራስ የክርስቶስ ምሳሌ ነው ራስ የምን ምሳሌ ነው ክርስቶስ ምሳሌ ነው ከዓለም መለየትን ራስን ለእውነተኛው ራስ ለክርስቶስ መስጠትን ምን ይላል ያመለክታል ማለት ነው ለምሳሌ በእኛም ብቻ ሳይሆን በሌሎች ኦርቶዶክሳውያን አብያተ ክርስቲያናት አሁን የሚጠመቁ ህፃናት በመስቀል አምሳል ትንሽ ጸጉራቸውን ቆረጥ ያደርጓቸዋል ቆረጥ ያደርጓቸዋል ለምንድን ነው መለየት ነው አዲስ ህይወት ጀመሩ ከማጋ ከማጋ ከክርስቶስ ጋር በወልዱ ሉድ በክርስቶስ ክርስቲያን ተብለው ራሳቸውን ክርስቶስ አድርገውና አሮጌ ማንነታቸውን ትተው ከአዲሱ ሰው ከአዲሱማ ክርስቶስ ጋር አንድ መሆናቸውን መዋሃዳቸውን፣ መጣመራቸውን ለማሰብ በግሪኩም በተለያዩ በእኛም ጭምር ቆረጥ ሲደረግ እናያለን። ምክንያቱም የራስ ጠጉር ብዙ ትርጉም ስላለው ነው። እግዚአብሔር ሲያስቀምጠው በተለይ ቅዱስ ጳውሎስ ከዚህም በኋላ ይላል። በሐዋርያት ሥራ ላይ ጳውሎስ እጅግ ቀን ተቀምጦ ወንድሞቹን ተሰናብቶ በመርከብ ወደ ሶርያ ሄደ፣ ስለትም ነበረበትና ራሱን በክንክራውስ ተላጨ ይላል እና ራስ ፀጉር ብዙ ትርጉም እንዳለው ቅዱስ መጽሐፍ ስለሚያስቀምጥ በራስ ፀጉራችን ጭምር መደነቅ አለብን። በተለይ ሴቶች እናቶቻችን እህቶቻችን ከእግዚአብሔር የተሰጣቸው ውበት ነው። ከእግዚአብሔር የተሰጣቸው ምንድን ነው? መጎናጸፊያ ነው። ቅዱስ ጳውሎስ በተለይ ስለዚህ ነገር ያስተምራል። ከዛ በፊት ግን በተለይ በተለይ በሉቃስ ወንጌል ምዕራፍ 7 ቁጥር 37 አንዲት ሴት ነበረች፣ ሀጥዕት ናት። ጌታን ባገኘችው ጊዜ ሽቶ የሞላበትን የአልባስጥሮስ ብልቃጥ አውጥታ ከእግሩ በታች ቆማ እያለቀሰች በእንባዋ እግሩን ካራሰች በኋላ ጸጉሯን እንደምን ተጠቀመች? እንደ ፎጣ ተጠቅማ የጌታን እግሩ ምን ትለው ነበረ? ታብሰው ነበር ማለት ነው። ስለዚህ የሰውነት አካል ጥፍርም በሉ ጸጉርም በሉ ህዋሳትም በሉ ለማን ይውላል ማለት ነው? ለእግዚአብሔር አገልግሎት ይውላል እና ቅዱስ ጳውሎስ ምን ይላል? ሴት ግን አለ